አስባለሁ። ስለ ቅዱስ ጊዮርጊስ ስታስብ፣ ስለ ቦታው፣ ስለ ገነተ ጽጌም ስታስብ ምን ይሰማሃል? እንዲያው ምን አይነት ነገር ይኸው አሁንም እንኳን ባለንበት ዘመን ላይ ምን አይነት የቅናት መንፈስ እየበጠበጠው እንደሆነ የምናየው ነው፣ አይደለም? አውቀን ፈቅደንላቸው የሚሆን ሳናውቅም ችለ ብለን ቦታው ትንሽ አስጨናቂ ቦታ ነው። የሰማዕቱን አሁን ምን አይነት ቦታ ነው ብለህ እንዲህ አሁን የእኔ ጎልዳፋ አንደበት የሚገልጸው አይደለም። በቃ ትልቅ ነገም ነገም የሚወጣ ትላንትናም የነበረ ዛሬም ያለ ነገም ደግሞ ትልቅ ተአምር የሚታይበት ቦታ ነው ብዬ አስባለሁ። ደግሞ ቃሉም ይላል፣ በአባቶች ፈንታ ልጆች ተተኩ ይላል አይደለም። ስለዚህ አሁንም ያሉት ወጣቶች ምንም ከቦታው በተለያየ ምክንያት ቢርቁም አሉ። ስለዚህ የሰማዕቱ የኢትዮጵያ ገበዝም ነው አይደለም ሰማዕቱ። ስለዚህ ይሄ ነው ብለን እዚች ላይ ብቻ አስቀምጠን ነው የምናልፈው አይደለም። የአራዳ ጊዮርጊስ ገነተ ስ ቅዱስ ጊዮርጊስ በቃ በጣም ሰፊ ነው ሰፊ ነው። እኔ እኔ ገልጬ ላሳንሰው ወይም ደግሞ እኔ ገልጬ ይሄ በቂ ነው ልለው ከሚችለው በላይ ነው። አንዳንድ ጊዜ ቦታዎችን ስንገልጻቸው ከልጅነታችን ከነበረው ጊዜ ጀምሮ የነበረውን ሂደት ስለምናስታውሰው ውስጣችን ይቀራል እና ፍቅሩም ቶሎ አይለቀንምና። ያንን ታሳቢ ማድረግ ነው። ተጨማሪ ዋስዬ እዛ ሁነህ ሳለ ምናልባት ሊሆን ይችላል እንደው በአራዳ ጊዮርጊስን ወይንም ደግሞ ቅዱስ ጊዮርጊስን በተመለከተ የሰራቸው የጻፍካቸው ነገሮች ነበር። እንደ ሰማዕቱና መብርሃን ሳይታወሱ ደመብርሃን የዛሬ ስንት ዓመት አንድ አስር ዓመት አይቲንክ ይመስለኛል። ለአዲሱ አዳራሽ ማሰሪያ ጓደኞቼ የለምኘ የእኔም ግጥም ኖሮበት አንድ ሲዲ አሰርቼ ነበር እና መሀል ላይ በማናቀው እንግዲህ በማናቀው መልኩ ከመሀል እንግዲህ እንክርዳድ ተገኘ። ስለዚህ ያን እንክርዳድ አውጥቶ ያን ሲዲ ማውጣት ነበረባቸው። አሁን ግን ተቀምጧል። አሁን ደግሞ ምናልባት ያበነት አዳራሽ ሊያሰሩ ስለሆነ ለሱ ይውላል። አንዱን ትርዳዳ አውጥተን ወደዛ የሚገባበት አለና በምችለው እግዚአብሔር በሰጠኝ ጸጋ እንግዲህ ጽሁፍ ነው፣ መተወን ነው አደለም። በደንብ ነው እንትንም ይሄ መክሊትን በአግባቡ ካልተጠቀምክ ይወሰዳል አደለም እንግዲህ ከአንተ በልጭ አደለም። ስለዚህ አሁን ለሰንበት ትምህርት ቤቱም ህጻናት ክፍል መዝሙር ሰርቼ የላቸዋል። የሙሉ ሲዲ እኔም ጓደኞችን በረከት እንዲያገኙ ብዬ ሙሉ መስራት ይችላሉ፣ ግን ጓደኞች በረከት እንዲያገኙ ሙሉውን ሰርተን ሰጥተናቸዋል። በአባቶች ታይተዋል። ግን ደግሞ እንዳለመታደል ሆኖ ዜማዎቹ ሲወጡ በሙሉ ለዓለም ያጋድላሉ። ያሬዳዊ ዜማ የሚሰራ እንግዲህ ነቅ የሌለባት ተዋህዶ ዜማ የሚሰራ ጠፋ ማለት በጣም ዘበት ነው። እና ዜማ ሲሰጡ ለተለያዩ ዘማሪያን ሲሰጡ በቃ የዓለም መዝሙር ሆነ። እንግዲህ ዓለም መዝሙር የላትም፣ ግን ወይ ወደ ዘፈን አጋደለ እና አሁን ለጥቂቶቹ ተገኝቷል። እንግዲህ ሁለት ዓመት ሊሞላው በዚህ ትግል ነው እንትን ያለው እንደግማለን። አሁን ይሄን ከበረታችሁ ደግማለው ብያቸዋሉ። ይሄ ነው አሁን በተሰጠኝ ነገር ማገልገል ማለት እኔ ማገልገል የሚለውን አይደለም። ቤተ ክርስቲያን እኔ እገለገልባታለሁ እንጂ የትኛው አቅሜ ነው ቤተ ክርስቲያኑ የሚያገለግልልኝ? አይደለም፣ ልገለገል ነው መሄደው። እኔ እንድባረክ ልጆቼ ቤት እንዲባረክ ሁልኝ ቤቴ እንዲባረክ ነው እኔም በጤና እንድቆይ፣ መቶ ሀምሳ ዓመት ያደርግልን። አይ አረ አይ ያደርግልን፣ ለጨዋታው ነው እንጂ እንደው በጤና እውነቴን ነው። አይ በቃ የተሰጠኝን መክሊት አስራቴን እንዳወጣ እና ደግሞ እንደ ቤተ ክርስቲያንም ልጅ ይጠበቅብኛል። እና እንደዛ እያደረግኩ ነው ያለሁት ነው የምልህ። እኔ እየተገለገልኩ ነው፣ በጣም ጥሩ ቤተ ክርስቲያን። አንዳንድ ሰው የማይረዳው ነገር አርቲስት ሲባል በቃ ጨርሶ ወደ ዓለም የሄደ የሚመስለው ሰው አለ ብዬ አስባለሁ። እንዴት ነው አርት ከክርስትና ሕይወት ጋር አያይዞ መኖር የሚችል አይ መጀመሪያ ላይ አንስቼ ላለሁ እኔ ጥበብ የወጣችሁ ከቤተ ክርስቲያን ማስማማትና ለማስማማት የባለቤቱ ድርሻ ነው አይደል እንጂ ለምንድን ነው አንድ ሰው ጭልጥ ብሎ ዓለም እንድትወስደው የሚፈቅደው? ዓለም የተሰራችው ለእኔ ነው፣ አዳም እንዲያዝበት ነው አይደለም ሁሉም ነገር የተበጀለት። ስለዚህ እኛ እንድንኖርባት ነው። ስለዚህ እንዴት ነው ፈቅጄ ራሴን ለአለም የምሰጠው አይደል ዋስዬ በጣም ካገለገልክባቸው ተቋማት መካከል ከገነተ ጽጌ ቀጥሎ የማህበረ ቅዱሳን አገልግሎትህ በጣም ብዙ ይይዛል ብዬ አስባል። እንዴት ነበር አንድ አስራ አምስት አመት ማህበረ ቅዱሳን እሱ እድሜው እድሜው ምንድን ነው ፍሬ ያለው ወይ ነው የሰጠነው ነገር መገልገሉ ይበልጣል፣ እሱን መገልገሉ ይበልጣል እንዳልኩ ነው። ለማገልገል እኔ ማገልገል የሚባለው ነገር ብዙ ቋንቋውም ከኔ ጋር ስምም አደለም። እዛ ምንድን ነው እንግዲህ እግዚአብሔር የሰጠ ይሄ ድምፅ አለ አደለም፣ ፈራሽ ነገር እሱን ነው። በተረካም ቤተክርስቲያን ጉባኤ ሲኖራቸው ድራማ በመስራት አሁን አንድ አስራ ሶስት ዓመት ሆኖናል። ቅዱስ ላሊበላ መንፈሳዊ አርቲስቶች ማህበር አለን እና የትም ቤተክርስቲያን በነፃ ነው የምንሰራው። ማለት በቃ ቺ ቅዱስ ቤተክርስቲያን የሰጠችንን እውቀት ለምእመናን ለመስጠት ነው። ሌላ ምንም እንትን የለንም። አምስት ሳንቲም አንቀበልም። የትም ድረስ ሄደናል። ብዙ ብዙ ሀገር ሄደናል። ለሳምንት ሁሉ ሄድንባቸው መቀለ ጊዮርጊስ ሁሉ የሄድንበት ጊዜ አለ። እና በሱ በሱ መጽሐፍ መተረክ መጣ ቅድም ልጅ ሆኜ እዛ ማስታወቂያ ሰሌዳ ላይ ሰው ይጽፋል። የሰው ነው ለካ እንደዚህ መጻፍ ይቻላል ወይ ምናምን እንዳልኩ እነዚህ ነገሮች ሲመጡ በቃ ቴክኒኩ ነው የሰጠችን እቹ ቅድስት ቤተክርስቲያናት። ለምን ሲተረክ ሰምተናል፣ የኛ ታላላቆች ሲተርኩ ሲያነቡ አይተናል፣ ሲተውኑ አይተናል፣ ግጥም ሲጽፉ አይተናል። ይሄንኑ ነው ደግሞ ለሌላው ምእመን የምናቀርበውና ሲጠሩ እናገለግላለን። በማይበረ ቅዱሳን ላይ በርከት ያሉ ምንድን ነው ትራንስሌት ነው ፊልሞች ይመጣሉ። ትርጉም ፊልሞች ላይ እንደዚህ እንደዚህ ብዙ ሰርተሃል። ትርጉሞችም ባይሆኑ የእኛ የሀገር ውስጥ ጽሁፎችም ነበሩ። እነሱንም እንተርካለን። የህፃናት ተውኔቶቹን እነሱን አሁን ለተውኔት ቅርብ አደለን። ከነተውም እየጋን ሆነ እርቅ ይሁን ነበረ ከነሱ ጋር እንገባለን። ንብረት ባይጨክን ይባል ነበር። ወዳጅ ገብተን አሁን ደግሞ አብርሽ አለ አብርሃም ቀን ነው። በቃ ገብተን እንሰራለን። እንዳልኩ በጣም ጥቅም አለው፣ ትርፍ አለው። አሁን ለምሳሌ እኔ የህፃናቶቼ የሰራዋቸው አሉ እና ልጆቼ ሲያዩት ድምፅን ሲሰሙ በቃ የሚሰማኝ ስሜት የኔ ልጆች እንደዚህ ከተሰማቸው የሌላ ልጆች ስዛ የሚሰማቸው ስሜት ይሄ በቃ በጣም ባልሰራቸው ኖሮ ይቆጩኝ ነበር። የመጀመሪያ ጊዜም የታድሶን ነገር ስን እንትን ሲሉ ሲያቀርቡ የታድሶ ድብቅ ሴራ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ የሚል አንድ ሲዲ ታሪካዊውን ሲዲ ይሰራል። ሌሊቱ አንድ ለአንድ ለሊት ነው። ተርከን ዮብ ከሚባል ነው ወስዶኝ እንትን ያልነው ይሄ አሁኑ ፎቅ ሙሉ በሙሉ አላለቀም ነበር እና መስኮቱ ባዶ ነው። ልስን ሁሉ የለው እና ያየ ነው ፍዳ በስማ አንዴ ባትሪው ያልቃል፣ አንዴ እኔ ድምፅ ይዘጋል፣ አንዴ ደግሞ በቃ አልቀርጽም ይላል። እንዲህ ሆኖ ግን ሁለት ሰዓት ከምናምን የጀመር ሌሊት ዘጠኝ ሰዓት ከምናምን ጨረስን። እንግዲህ የአንድ ሰዓት ከምናምን ሲዲውን አይተው ከሆነ እና ይሄንን በመስራት ሄደን እድለኛ እድለኛል። ቆይታ እንዴት ነበረ? በእኔ ደስ ይለኛል። በእያንዳንዱ በምጠራባቸው ስራዎች ራሴን እማርበታለሁ። ለዚህ ነው እየሄድኩ እገለገላለሁ። መጽሐፍ ሲሰጠኝ ሳላነበው አልተርቅም። ስለዚህ ተጠቀምኩ። ፊልም ሲሰጠኝ ፊልሙን አይቼ ነው ሊፕሲንክ የምገባው። ስለዚህ ነው የተጠቀምኩ፣ አይደለም ማን ነው የተገለገለው? እኔ ነኝ። ከዛ በዘለለ ደግሞ እዛ ቤት ውስጥ ያለው ምንድን ነው ምልህ፣ ደንብ ነው። አንድ ስራ ተሰርቶ እኮ ዋጋ ተከፍሎበት ቦርዱ ተሰብስቦ ሊጥለውሉ ይችላል አንድ አይነት ጥንካሬ ያለበት ቤት ነው። እና ብዙ ደግሞ ወድቋል። እንደዚህ ራሳቸው ቤት በጣም ይቆጨኛል። በጣም ፍሬ የምትባል ልጅ ነበረች። አሁን የቲቪ ገብታለች መሰለኝ። ከእሷ ጋር ሆነን የተረክናቸው ትርካዎች እንግዲህ አምነባቸው ምናምን ነው አይደለም የመጡት ግን፣ ለካ አንዳንዴ ደግሞ እውነተኛ ታሪኮችን እንተርክና ባለቤቱ አይፈልገው አለ አያሰው ታሪጎ የተሰራለት ሰው አለ አይፈልገውም። ዋጋ ከፍለናል ግን እ ይህም በማምሸትም በመዋልም በምንም ግን በዛ ውስጥ እኔ ደግሞ ተምሬ አልፋለሁ እና እኔ አሁንም በጣም ፈቃደኛ ነኝ፣ ለዛ ተቋም በጣም ፈቃደኛ ነኝ። ለምን ከማደርገው ይልቅ እኔ መወስደው ነገር ስለሚበዛ ደስተኛ ነኝ እንጂ ከፈሉኝ ብል ያህል ይከፈለኛል። ዓለም እንጀራዬ ነው፣ ዓለም ላይ እንጀራዬ ነው።